ሰላም ውድ እና የተከበራችሁ የበጊዜቴው ተከታዮች በሙሉ እንደምን አላችሁ? እንዴ፣ በጣም ሰላም ነው፣ እግዚአብሔር ይመስገን። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባሮች ከልብ አመሰግናለሁ። ቪዲዮዬን ላይክ እያደረጋችሁ አበረታቱኝ። ዛሬም በህይወት መንገድ ወይም ባለማወቅ የባሏን ውሽማ ቤቷ ያስገባችው ሚስት በሚለው ተከታታይ ድራማ በክፍል ሀምሳ መጥቻለሁ። ዛሬ ምን ተካሄደ የሚለውን አብረን የምናየው ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ፣ አመሰግናለሁ። ዳዊትም እንግዲህ ወረቀት ይዞ ይመጣና ሳሮን ፊት ላይ ይወረውረዋል። መርከቡ የሚባል ሰው ይገልሻል ይላታል። እሷም ድንገት በማለት አይ እንደምታስበው አይደለም፣ ቆይ ላስረዳ ትለዋለች ምን የምታስረጅኝ? ይላታል። እኔ አይደለሁም አብሮኝ የሚሰራ ነው ትላለች። እሱም ቆይ ይሄ በወረቀት የሚሰራ መርከብ ማስፈራሪው ገዳይ የሚለው ሁሉም በአንቺ ምክንያት ነው ማለት ነው፣ በራችን ላይ ሲጣል የነበረ ይላታል ዳዊት ዘ ቆይ እዚህ ቤት ያለው ሰው ሁሉ መርማሪ ሆነ እንዴ? እኔ አይደለሁም እያልኩ አይደል? ትለዋለች። የእውነት አንቺ እንዲሆንሽ ካወቁ ግን አንጠልጥዬ ነው ለፖሊስ የምሰጥሽ ይላታል። እና የሁሉ ዛቻ ምንም ሳታረጋግጥ ትለዋለች። አረጋግጫለሁ ግን አንድ ማረጋገጫ የመጨረሻ ይቀረኛል። ቆይ ይሄን ነገር አሁን እውነት ከሆነ ለማየ ምን ብዬሽ ነው ማስረዳት፣ አንቺ እኮ ምሳሌ የምናደርግሽ ሰው ይላታል። እሷም አሁንም አደግ ከኔ የተላቀክ አይደለም። ይሄን ነገር ለማየ ትነግራትና መጨረሻችን ይሆናል። ዝም ብላችሁ በሐሰት መወንጀሉን እችለዋለሁ እማዬ፣ የሰማሽ ቀን ግን ትላለች። አሁንም እኮ አላወቅሽም እንጂ መጨረሻችን ነው ይላታል። የሚገርመኝ አንተም እንደ ሳሚ ወቅ ትለዋለች። ሳሚን ደካማ ነው ብዬ የወቀስኩበትን ቀን ረግመዋለሁ። ምክንያቱም አንቺን ችሎ ነው የኖረ ይላታል። እሷም እናንተ እንደው ተባብራችሁ እኔን ለመጣል ተነስታችኋል ትለዋለች እሱ አንቺንሽ እዚህ ውስጥ እንድንገባ ያስገደርሽን። እኔ አሁን ስራ አለብኝ ብላ ልትነሳ ስትል ወረቀቱን አምጡ ያስፈልገኛል ይላታል። ይኸው ውሰደው፣ እኔ ከምንም ውስጥ እጄ ስለሌለበት ምንም የሚያስፈራኝ ነገር የለም። ግን እውነታው ወጣቀን ሁላችሁም እናንተ በሀሰት ስትሆን እጅሉኝ የቆያችሁ ሁሉ ይቆጫችኋል፣ ትልና ተነስታ ጥላችሁ ትሄዳለች። ሚኪም እሷ ከሄደ በኋላ ይመጣና የምን ወረቀት ነው ይለዋል። ምንም አይደለም ብቻ በጥንቃቄ መቀመጥ ያለበት ወረቀት ነው ይለዋል። ሚኪም ሩት ዳዊት ጋር የምፈልገው ወረቀት አለ ይላታል። የምን ወረቀት ትለዋለች። ያጉቴ የአስክሬን ምርመራ ወረቀት እስካሁን እጅ አልገባው እና ይሄ ነገር ደግሞ ዳዊት ያለ ይመስለኛል አንቺ ትተባበርኛለሻ? ይላታል። እንዲህ እንዴት ልታቀጃልክ ዳዊት በቃ በመጨረሻ ሳሮንን መጠራጠር ጀመረ ማለት ነው። ግን ዳዊት በጣም ጠንቃቃ ነው፣ መረጃዎችን ተጠንቅቆ ነው የሚያስቀምጥ ትለዋለች። አንቺ ጋገሽኝ እናደርገዋለን ይላታል። እሽ ግን ቃል ግባልኝ ትለዋለች። ለምኑ ይላታል። ይህን ወረቀቱን ካመጣሁል በኋላ ሳሮንን ምንም እንደማታደርጋት ማለት አንቺ ሳሮን እንድትታሰሪ አይደል እንደምትፈልጊ ይላታል። እሱማ ነው ግን ያልጨረስኩት ጉዳይ አለኝ። አሁንም ቢሆን ግማሾችን ህፃን የት እንዳስቀመጠቻቸው አናውቅም ትላለች። እሱም እሱ እኮ የፖሊስ ስራ ነው እንሱ ያናዟታ ይላታ ነው። አይ እኔ እየተከታተልኩን በቅርቡ ጨርሰዋለሁ እና ቃል ግባል ትለዋለች። እሺ በቃ ቃል ግባለሁ ይላታ ነው። እንደሱ ነው የሚባለው ትላለች። በል አሁን እዚህ ቁመን ደግሞ ሌላ ሰው እንዳያየን ትለዋለች። እሺ እኔ ምልሽ ይሄን አንቺ ነገር ግን ተስፋ የለውም ይላታል። ወይ አሁን በዚህ ሰዓት ስለዚህ ነገር ማንሳቱ ተገቢ ነው ብለ ታስባለ? ትለዋለች። እሱም እሩት ፈጣሪ እኮ እዚህ አንድ ላይ ያገናኘነ የሆነ ምክንያት አለው ብለሽ አታስቢም? ይላታል። አይ እንግዲህ ትለዋለች። በቃ እሺ ወይ ይሆናል ወይ አይሆንም በይ ይላታል። ልሄድ ነው ትለዋለች። መሸሽ ምስክታይ አይሆንም እሱም እዚህ ቤት እስካለነ ድረስ ሌላ ሰው አይቶ እንዲጠራጠራ እናደርግ ትላለች እሱም ለምን ነው ይሄን ያለምት ፈሪ እነሱ እኮ ትክክለኛ ቤተሰቦች ይሻደሉ ይላታል ግን ትክክለኛ ፍቅር ይዞ ሻቃል እሷም ኦፍ በቃ ሄድኩ ብላ ጥላውቶ ሄዳለች ሳሚም ስልክ እያዋራ ነበር እርግጠኛ ነህ ሩትናት እሽ ሌላስ የት እንደወሰዳቻት ያየው ነገር አለ በቃ አዲስ ነገር ካለ አሳውቀኝ ይልና ስልኩን ይዘጋዋል ሩት አንቺ ነኝ ተሰውጂኛለሽ እንዴት አልጠራጠርኩሽም አሳይሻለሁ ይላል ሳሚ ህይወት እንግዲህ ኪችን በነበረችበት ሰዓት ሚኪ ይመጣና አሁን ምን እየሰራሽ ነው ይላታል አዎ ግን የሆነ ነገርሽ የልጅነት ፍቅረኝ መሰልሽ ይላታል እየቃቃ ሚስትነ ዋና ዋዚ እያለች እኔን ማስተዋለ ትለዋለች ሩትን ማለትሽ ነው? ላተን አው በተደጋጋሚ አብራቸው አይተናችሁ ነበር አይቻቸዋለሁ ትላለች። እሱም ብዙ ጊዜ ነው ላተን አው፣ ትናንት ለምሳሌ እኔ እና ዳዊት አይተናቸዋል። ወይኔ ዳዊት ገደለኝ፣ ወይኛ ላተን እሱን እንኳን ተው። ግን እውነት ከሆነ ሩትን በጣም ነው መወዳት፣ ተጠንቀቅ ትለዋለች። ፍቅራቸው ያስቀናል ይላታል እንደዛ እየተባባሉ ሳለ ሳሚ ይመጣና ሩት ይታለች ይላል ህይወትም ውስጥ ናት ትለዋለች ሳሚ የሚገባና የቁተታ ያወጣታል ሚኪም ሊከተላቸው ሲል ህይወት ትይዘውና ቆይ ትለዋለች ሩትም ሳሚ ምን ሆና ትለዋለች ሳሚም ህፃኗን አንቺ ነው የሰር ሸት ይላታል ማስረጃ አለህ እንዴት ታወቅ ትለዋለች እንዴት ቆይ ከውስር ሸት ለምን ላይ በጣም ጠሻት፣ የት ነው ያደርግሻት ይላታል። ሳም ህይወት ትሰማለች ትለዋለች። ትስማ ከኔና ካንቺ በሌኩ የሚመለከታት እሷን ነው። ቆይ ለምን እንደዚህ ያረግሽ ይላታል። እሷም ህይወትን ምን ያህል እንደምወዳት ታውቃለህ። እሷን የሚጎዳ ነገር መቼም አላደርግም ትላለች። እሱም እና አሁን እየጠቀምሻት ነው ይላታል። በቃ ለማንኛውም ማንኛውም የጻኑ ያለችበትን ቦታ ካወቅ ለኔ ማሳውቀኝ ያው ድርቅ ስላልክ ነው እንጂ ትለዋለች። አረባክሽ እየቅለሽ መሆኑን እንድታሸሻት ነው ምነግርሽ ላታ። እሷም በቃ አሁን ስ ያንተና የሳሮን ነገር ሰልችቶኛ ብላ ጥለው ትገባለች። እሱም ጠብቂ አንቺ የተረግምሽ ጉድ ነው ምሰራሽ ሳሚ አደለው ይልና የፎክርባታ። በሌላ በኩል እንግዲህ ዳዊት ፍቅር ፍቅር እያጫወተው ነው ህይወትን አይኗን ጨፍኖ አበባ የተጎዘጎዘበት ወይን ያለበት ክላስ ይዟት ይገባል ከዛም አይኗን ይገልጠዋል። ውይ መቼ ነው እንደዚህ ያዘጋጀኸው ትላለች እሱም አሁን ነው ግን የሆነ ሰው ቢመጣስ ትለዋለች ማንም አይመጣም ቢመጡም ደግሞ ከኔ ክላስ አይገቡም ይላታል ከዛ በኋላ ወይኑን አበባውን መጀመሪያ ይሰጣታል እንዳንቺ ውብ የሆነ አበባ ይላታል ከዛ በኋላ ወይኑንም ይሰጣታል። ለመጀመሪያ ጊዜ ፍቅር ጊዜ እያሳለፍን ነው ይላታል። እሷም እውነት በጣም ነው ደስ ያለኝ፣ ማለት ለኔ እኮ ማንም አዘጋጅቶልኝ አያውቅም ትለዋለች። እንዲህ ሁሌም ነው የማዘጋጅልሽ ይላታል። ከዚህ ቤት መጀመሪያ ስመጣ በጣም አማረር ነበር፣ ግን ደግሞ ባልመጣ ኑሮ አንተን የመሰለው እንዳላገኝም ነበር ትለዋለች። እሱም የኔ ፍቅር በቃ ቁጭ ብለን እንጠጣ ይላታል። በጣም አመሰግናለሁ ትለዋለች። ለምን ነው ይላታን። ስለምትወደኝ ስለምትከባከበኝ ትለዋለች። አንዴ አንቺ አትወጪኝም እንዴ ይላታን። አይ ማለቴ ትለዋለች። አይ ስትኝ ሰምቼሽ አላውቅም እስኪ በይ ይላታን። በጣም አፈቅራለሁ ትለዋለች። እስኪ ትገሚ በጣም እወዳለሁ ወይኔ ፍቅር ብሎ ሊስማ ሲል እንግዲህ ሩት በሩን ከፍታ ትገባለች። ሌባ ትላለች። አንቺ እስከ ዛሬውን ሲሆን ዛሬውን ባልጠፋ ቀን ትገቢያለሽ ይላታል። እሷም እና ቆይ ስፈልግስ ትለዋለች። ባልጠፋ ቀን አሁን ትፈልግኛለሽ ይላታል። እንግዲህ እና ምን ማድረግ ነበረብኝ በጣም እኔ ሊሄድ ትላለች። ህይወትም ቆይ እንጂ ወዴት ይላታል። እንዴ ነገሩ ከሸፈቁ ድጋሜ ልትቀጥምት ነው እንዴ ትለዋለ ይሩትም ህይወትም ወጣ ትሄዳለኝ እሷም ነው ቆይ ይሄን ያልፈጥነት ለምን ነው ትለዋለች እንዲ ፍቅር እኮ ነው ፍቅር ይታከሳል እንዴ ይላታል እኔ ፍቅር ምናምን አይገባኝም ግን መሳሰሙን ትደርሱበት አይደለም ቆይ እየፈተነችው ቢሆንስ ሴት ልጅ ወዲያው እንደዚህ ሊስማት የሚጠጋትን ወንድ ለሌላ ነገር ነው የሚፈልገኝ ብላ ትርቃለች ትለዋለች እሱም እውነትሽን ሊሆን ይችላል እኮ፣ እና ምን ማድረግ አለኝ ይላታል። እሷ ብትፈልግ ራሱ አንተ መታከስ ያለብህ ትለዋለች። እሽ፣ እና ለምን ነበር የፈለግሽ? ይላታል። አይ ይህን ልነግረ ነበረ ትለዋለች። ይህን ለመንገድ ነው በሩን ከፍተሽ ገባሽ? አዎ፣ ውጭ ይላታል። ለአንተ ብዬ በመከርኩ ውጭ። እሽ፣ በቃ ሰሞሽ ውጭ ይላታል። ይወጣላ ብላ ጥሎ ትሄዳለች። ሳሮንም እንግዲህ ሳሎን ቁጭ ብላ በነበረች በዳዊት ሻይ ይዞላት ይመጣል። ሆ ለምን አንድ ያህን አታዝላትም ትለዋለች፣ ከደከማት ይላታል። እሺ አንተ ያለ ጊዜ አንተ አብገዝጋት አንተ የሌለ ጊዜስ ትለዋለች። ትንሽ ጊዜ ነው ታገሽ ይወጣልሻል ይላታል። ከዛም ይሄዳል። እሱም ወይ ጉድ ፍቅር እንደዚህ ቅጥ ያሰጠን እንዴ ይቺ ሰይጣን ምን አስነክታው ነው ትላለች። እንደዛ እያለች ሳሚ ይመጣል። እዚህ ነሽ እንት ይላታል። እና የት ሄዳለሁ ትለዋለች። ስራ ላይ ስትይ ነበረ። አዎ ስሬን ጨርሽ መጣው። አንተ ሴት ሆነ ትለዋለች። እኔማ ስራ የለኝ አይደል ስትዞሩ እየመጣው ይላታል። ሳሮንም እኔ የምልህ ስለ ሕጻኑ ነው ምን አዲስ ነገር አለ ትለዋለች። ስለዚህ ጉዳይ የማውራት መብት የለሽም ዝም በይ ይላታል። እንደዛ ያላሰለ ሳሚ ይመጣና ቆይ ቆይ ቆይ ሳሮንም ስለ ጾና ታውቃለች እንዴ ይላታል። እሱም አይ ያልን መስሎህ ነው፣ ስለሌላ ጉዳይ እያወራን ነው ይላል። በትክክል ነው የሰማው ይላል። ዳዊትም አይ እኛ የምናወራ ስለሌላ ሌላ ነገር ነው። አንቺ እጅሽ አለበት እንዴ ይላታል። አጣር ተደረሰበታል ትለዋለች። ቆይ ባልና ሚስት ለመጥፎ ነገር ብቻ ነው እንደ የምትተባበሩ ይላል። ዳዊትም ለነገሩ እናንተ መጠየቅ የኔ ጥፋት ነው በራሴ መንገድ አጣርቼ እደርስበታለሁ፣ ይላል ሳሮንም የኛ አጣሪ ኮሚቴ ይቅና ትለዋለች። አሁን ቀልች፣ በኋላ ግን እውነቱን የደረስኩበት ጊዜ መሄጃ ጉድጓድ ነው የሚጠፋሽ ይላታል። እሷም ምድረ ድረን ቆሮ አንዳችሁም ልትጥሉኝ አትችሉም፣ ብቻዬን እንኳን ሽነኝሽ ትላለች። ሩትም ቁጭ ብላ በነበረችበት ሚኪ መጣና ወረቀቱን አገኘሽልኝ ይላታል። ሀገር ሰላም ነው ብዬ ስገባ ዳዊትና ህይወት ትላለች። ዳዊትና ህይወት ምን አፍሮተኛው? ይላታል። እስኪ ለወሬ አትቸኩኝ፣ ሊሳሳሙ ሲል ደረስኩኝ አልሸሹም ዘወር አሉ ነው። አንቺ ግን እስከ መቼ ነው የሆነ ጉድ ሳይፈጠር ተናገሪ ይላታል። እሷም አይ በቃ ድጋሚ እንዳይቀርባት አስፈራርቸዋለሁ ትላለች። ምን ብለሽ ማለትም? ከቀረባት በቃ ለጥቅም የሚፈልጋት ወንድ እንደሚመስለው ላት ምናምን ነገርኩት። ዛሬ ባይሆን ነገ ይሆናል። ይህን ነገር ጨርሾ ወረቀቱን እኔ በራሴ መንገድ አገኘዋለሁ ይላታል። እሱም አሁን ደብሮኛ አየር ልቀበል ትለዋለች። እኔም ደብሮኛ በክሻ በግሬ አየር ልቀበል። ወይ ሚኪ፣ በዚህ ሀሳብ ደግሞ እንዳትከተለኝ ትለዋለች። መቼስ ፈጣሪያ እንዳርጎ የፈጠረውን አየር አትከለክኝም ዊ በጣም ምጥላ ትለዋለች። በተቃራኒው አድርጌ አስበዋለሁ ይላታ። ሳሮንም ስልክ እያወራች ነበር። እሺ ላክልኝ፣ እንዲሁም አዲስ ሲመጣቻለውና በዛ ላክልኝ፣ ይሄ አስተማማኝ አይደለም ብላ ስልኩን ዘግታ ጥለው ትሄዳለች። ምክም ቀስ ብሎ ይገባና ስልኳን ይጎረጉራል። እየጎረጎረ ሳለ ሳሚ ይመጣን በጣም ይደነግጣል። ምን ነው ይለዋል እሱም አይ የሳሪ ስልክ ጠርጦቆ ይሰጣት እና ስልክ መስጠት እንደዚህ ያስደነግጣል? ሳሩን የት ናት ይላል። ውስጥ ናት እያለት እያለ በነበረበት ሰዓት ትመጣለች። ሜኪም ሳሩ ስልክሽ ቆጠርቶ ልሰጥ ስል ዘጋ ይላታል። ችግር የለውም እንካ ይሄን ሲም አስገባልኝ ብላ ትሰጠዋለች። እሽ ዛሬ ብድወደ ነበር ትለዋለች። ሳሚም አዎ ሄጀ ነበር፣ በጣም ፈጣን ለውጥ አለ። ግን ስራ ለመግባት አብዝተሻል፣ ምን ነው ልታዩና እንዴ ይላታል ይህልኝ ስራ የሌለው ባሌ ምን እንደሚለኝ ትለዋለች እሱም ይሄው ጨርሻለሁ ብሎ ይሰጣታል። ሚኪም ይወጣል። ሳሚም ተከታትሎት ይወጣል። ሚኪ ስልኩን እየጎረጎረ በነበረበት ሰዓት ሳሚ ሲከፍት በሩን ደንግቶ ስልኩን አኪሱ ይከታል። ወሽ ጎረምሳው ከሳሩን ስልክ ምንድን ነው የላከው ሲለው፣ ፕሮግራሙ በዚህ ይቋረጣል። ቀጣይ ስምን የሆነ የሚለውን አብረን የምናየው ይሆናል። አመሰግናለሁ።